ሰው ፈልጎ ያገኘው እውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችም። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑ አንዲት ቤተ ክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተ ክርስቲያን የትናንትን አይቱ ቤተ ክርስቲያን መሆኗን የምናረጋግጥበት በምንድን ነው? በአንዲት ቤተ ክርስቲያን እናምናለን ማለት የቻል ነው። ክርስቶስ ቤተ ክርስቲያንን ስለሰበሰባት በአንዲት ቅዱስ ቤተ ክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። አቆመ እንደ እያሱ እነ አቡነ አሮን ፀሐይን አቁመዋል። አባገል የሚባለው ቅዱስ ህብስ ታበረከተ አባ ገሌ የሚባለው ቅዱስ አራዊትን ገዘተና ዝም አሰኛቸው። አባ ገሌ የሚባለው ቅዱስ በባህር ላይ ተራመደ። አባ ገሌ የሚባለው ቅዱስ በነፋስ ላይ ሄደ። ቅዱስ ገሌ የሚባለው ሰማይት እንዲያደረገ የሚባለው የቅዱሳን ልዕልና ከማን የመጣ ነው? ከየታችን፣ ከኢየሱስ ክርስቶስ ልዕልና የመጣ ነው። እሱን የሰጠን በምኑ ነው? በእርገቱ በስቅለቱ ሰጥቶናል። በማህፀን ስጋ አምላክ ሲሆን የተሰጠን ሀብት ነው ስጋ አምላክ ሲሆን ለእኛ እርገተ ቤተክርስቲያን ተሰጥቶናል። በተዋህዶ ከፍ ብሎ ሲሰቀል ልዕልና ሰጥቶናል። ሲያርግ ልዕልና ሰጥቶናል። ጌታችን ኢየሱስ ክርስቶስ ከዚህ ዓለም ሁሉ ነገር በላይ። ስለዚህ ከሁሉ በላይ በሆነች በአንዲት ቤተክርስቲያን እናምናለን ምንለው ለዚህ ነው። ከሁሉ በላይ በሆነች ይሄ ከሁሉ በላይ የሆነችበት ስልጣን ከክርስቶስ እርገት የመጣ ነው። በምድር ላይ ከብረት ነፍሶም በውስጥ አለማት ክሌቲ ዘዘ የወዘካሃ ሰውነታቸው በዚች ዓለም በወዲያኛውም ዓለም ከበረችላቸው ይላቸዋል። ጻድቃንን በሁለት ዓለም በዚህ ዓለም ምን ብለው ከበሩ? አማልክት ተመስሎሙ ሰባ ወረዱ ሀቤነ ተብሎላቸዋል አማልክት ሰው መስለው ወደ አገራችን መጡ፣ ረ መሥዋዕት እናቀርብላቸው። ለጳውሎስና ለበርናባስ እኮ ሊሰውላቸው በሬ ሊያርዱላቸው ነበር። አማል አማልክት ሰው መስለው መጡ ተብለው በክርስቶስ ልልና ሙታን ስላነሱ ታምር ስላደረጉ ቅዱስ ጊዮርጊስ ቤቷን የባረከላት አንዲት ድሃ አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ፣ የክርስቲያኖች አምላክ ሰው መስሎ ወደ ቤት የመጣ ነበር ያለችው። የክርስቲያኖች አምላክ ሰው መስሎ ወደ ቤት የመጣ በዚህ መጠን በአምላክነት እስኪጠረጠሩ ድረስ ያደረገ ክብር ያገኙት በክርስቶስ እርገት ነው። ከብረት ነፍሶም በውስጥ አለማት ክሌቲ ዘዘ ወዘካ በዚህ እንዲሆኑ በዚያኛው ደግሞ ሃሎስን ዘይቱ የሰክ በዲበስን በማዛ ላይ ማዛ፣ በጣይም ላይ ጣይም፣ በፍቅር ላይ ፍቅር፣ በክብር ላይ ክብር፣ በብርሃን ላይ ብርሃን ሲጨመርላቸው ይኖራል። ተወስኮ ዘነሳህን አይቋረጥም ማለት ሁልጊዜ በደስታ ላይ ደስታ፣ በፍሳሕ ላይ ፍሳሕ እየተጨመረ ጉድለት የሌለበት ዓለም ውስጥ ይኖራሉ። ስለዚህ ጌታ ምን አለ? እኔ ከሄድኩ በኋላ እምከመ ሆርኩ አስተዳሎኩ ለክሙ መካነ እመፅ ሐቤ ክሙ ካይበ ወነሳ ክሙ ከማንትሙ ይ ሀባለሁ ከሆነ ሄጄ ስፍራ አዘጋጅላችኋለሁ፣ ስፍራ አዘጋጅቼ መጥቼ እወስዳችኋለሁ፣ እናንተም እኔ ካለሁበት ትኖራላችሁ ብሎናል። ይህ ቤተክርስቲያንልና ነው። ዮሐንስ ወንጌል ምዕራፍ 14 ላይ የተሰጠ ቤተ ክርስቲያን ክርስቶስ ከገባበት ገብታ ትኖራለች። ለምን ሙሽራው ናትና። ሙሽሪትን ማንም ይወስዳት፣ ሙሽራ ማን ወዳለበት ትሄዳለች። ዛሬ ግን ሴትም ስለሚያጭ አይታወቅም የድሮ የድሮን እናወጋ። ዛሬ ወንድም ያጫል፣ ሴትም ያጫል ነው ያልኩ፣ ሌላ ምንም አላልኩም? እና ያንን ስናወጋ ባል መጥቶ ማንን ይወስዳል። ዛሬ ግን ሴቲቱ ተከራይታ፣ ሶፋ ገዝታ ልትወስድ ትችላለች። አይታወቅም ነው። ለምንድነው ወንዱ ሰንፎ ማለት ነው። ጅላጅል ነው። እንደው እንደው የሆነ ሞት ይሻላል አይደለም ማለት ሴቲቱ ሀብታሙና እንደ ወንዱን ሁለት እጅ ያለውን፣ ሁለት እግር ያለውን፣ ሁለት ኩላሊት ያለውን፣ ሁለት አፍንጫ፣ ሁለት ዓይን፣ ሁለት ጆሮ፣ በጣም ብዙ ህዋሳት፣ ብዙ የደም ስሮች ያሉትን ሰው ተቆጥረው ተሰፍረው የማያልቁ ሴሎች ያሉትን ሰው ህዋሳት ማለት ነው ትንንሽ ህዋሳት ያሉትን ሰው እገሌ መጣ፣ ገሌ ሄደ፣ ገሊት መጣች፣ ገሊት ሄደች። ይሄ ገሌ ይባላል፣ እቺ ገሊት ትባላለች ብለን በአንድ ስም እንድንጠራ ያደረገን ራስ የሚባለው ነው። ራስ ባይኖር ሰውን አንድ ሰው ነው ብለን መጥራት አንችልም። እነዚህን ህዋሳት ሰብስቦ ያቆማቸው ራስ ነው። በአይምሮ አስተጋባይነት፣ በራስ ማዕከላዊነት ሌሎች ህዋሳት ተሰብስበው አንድ ሰው አንድ አካል ተብሎ በታወቀ ስም እንዲጠሩ ሆኖ ማለት ነው። ልክ እንደዚህ ሁሉ እጅን ለብቻው እንጠራው ነበረ። እንደምታዩት አይንን አይን ብለን ነበር የምንጠራው፣ ጆሮን ጆሮ ብለን ነበር የምንጠራው። ራስ ሲሰበስባቸው ግን ሰው ወይም እገሌ በሚባል የተጸወዐ ስም እንድንጠራው ሆነ። ገብረ ስላሴ ሁለት ስላሴ ብለን እንድንጠራው የበቃው ራስ እነዚህን የተለያዩ ማንነትም ምንነትም ያላቸውን ሕዋሳት ሰብስቦ አንድ አካል ስላዳረጋቸው ነው። በአንዲት ቤተ ክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተ ክርስቲያንን ስለሰበሰባት ነው። ቤተ ክርስቲያንን ስለሰበሰባት በአንዲት ቤተ ክርስቲያን እናምናለን እንላለን። በአንዲት ቤተ ክርስቲያን እናምናለን ስንል አሁን እነዚህ ሕዋሳት የተለያየ ድርሻ አላቸው። የሚያያያል የሚሰማ ይሰማል፣ የሚተነፍስ ይተነፍሳል፣ የሚያጣራ ያጣራል በውስጥ በሰውነት ውስጥ ሆኖ የሚያጣራ አለ። ለምሳሌ ደምን የሚያጣራ አለ፣ ውሃን የሚያጣራ አለ፣ የጨው መጠንን የሚቆጣጠር አለ። የተለያየ ድርሻ ያለው የአካል ክፍል ነው ያለ። ግን እነዚህ ሁሉ ተጠራቅመው እገሌ ስራ ሰራ፣ እገሌ እንዲህ ያለ ነገር ፈጸመ ይባላል። በቤተክርስቲያን ውስጥም የተለያየ መክሊት ያለን የተለያየ ተፈጥሮ ያለን ሰዎች እንሰበስባለን። ለምሳሌ መላእክት አንድ የቤተ ክርስቲያን ህዋስ ናቸው፣ አንድ ሴል ናቸው። ቅዱሳን መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እነዚህ ሁሉ ተሰብስበው መላእክት አንድ የቤተ ክርስቲያን ህዋሳት ናቸው። ነቢያት አንድ የቤተ ክርስቲያን ህዋስ ናቸው። ሰማዕታት አንድ የቤተ ክርስቲያን ህዋስ ናቸው። መነኮሳት አንድ ህዋስ ናቸው። ካህናት፣ ዲያቆናት፣ ሊቃነ ጳጳሳት፣ ምእመናን እነዚህ ሁሉ ተሰውረው የሚገኙት የሞቱት፣ በነፍስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት፣ እነዚህ ሁሉ ተሰብስበው በአንዲት ቤተ ክርስቲያን እናምናለን እንላለን። ቤተ ክርስቲያን ስንል አሁን ስንጠራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስንል ወይም ቤተ ቅድስት ቤተ ክርስቲያን በአንዲት ቅድስት ቤተ ክርስቲያን እናምናለን ስንል ቤተ ክህነትን ሀገር ስብከትን መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተ ክርስቲያን እናምናለን ስንል ይችን ሕብረትን ማለታችን ነው፣ የመላእክትንና የሰዎችን የነቢያትና የሐዋርያትን የሰማዕታትና የጻድቃንን የሀጣንንና የጻድቃንን በስጋ ያሉትንና የሞቱትን የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን ነው የሚባሉት። አብርሃም ከኛ ጋር አንድ ቤተክርስቲያን ነው የሚባለው። ኖህ ከኛ ጋር፣ ዳዊት ከኛ ጋር፣ ጳውሎስ ከኛ ጋር፣ ጊዮርጊስ፣ መርቆሪዎስ፣ ቂርቆስ ከኛ ጋር፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ አቡነ አረጋዊ ከኛ ጋር። እነዚህ ሁሉ አንዲት ቤተክርስቲያን ነው የምንለው። ቤተክርስቲያን የማትሳሳት ፍጹም ፍጽምት አካል ናት፣ ነውር የሌለባት ናት ስንል ይችን ቅዱሷን ህብረት ማለታችን ነው። ይቺ ቅዱሷ ህብረት የማትሳሳት ነውር የሌለባት ናት። ህብረቷ፣ ማህበሯ፣ ጉባኤዋ የእግዚአብሔር አካል ተብላ የምትጠራው ይቺ የማትሳሳተው ፍጹሟ ናት። ከዚህ ውስጥ አንድን ህዋስ ግን ለይታችሁ ባሰባችሁ ጊዜ ለብቻው የራሱ ድርሻ ያለው፣ አይን እንደሚያይ ጆሮ እንደሚሰማ፣ አንድ ሰው ግን ሊበድል ኃጢአት ሊሰራ ይችላል። እዚህ ውስጥ ጳጳሱ ነው፣ ቄሱ ነው፣ ዲያቆኑ ነው። ይበድላል ይወጣል ይወርዳል። እንደዚህ አይነት ችግር ይገጥመዋል። ስለዚህ አንድ ቤተክርስቲያን አንድ አንድ መዋቅር ሲሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ጳጳስ ቢሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ፓትሪያርክ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን የምንለው ይህን ስላልሆነ ነው። ቤተክርስቲያን የምንለው ቅዱሷ ንብረት ነው። ለምሳሌ የአንዲት የአንዲት ሀገር ጠቅላላ ቤተ ክህነቱ በሙሉ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን ያች የማትታየዋ ቅዱሷ የክርስቶስ ህብረት አካል ጭምር ስለሆነች ማለት ቤተክርስቲያን ውስጥ ካለ አንድ ህዋስ ተቆርጦ ይጣላል። ለምሳሌ አንድ ሰው ታናሽ ጣቱን ወይም ታላቅ ጣቱን ታሞ አንድ ጣቱ ተቆርጣ ልትጣል ትችላለች። ከዛ ገሌ የለም አይባልም። የገሌ አንድ ጣቱ ናት የተቆረጠችው ማለት ነው ከቤተክርስቲያን ውስጥ ፈውስ ያጣ መመለስ ያቃተው ተቆርጦ የሚጣል ራሱን ቆርጦ የሚጥልም ሌሎችን እንዳይበክል በውግዘት ተቆርጦ የሚጣልም ሊኖር ይችላል። ያ አንድ ህዋስ ነው እንጂ ቤተ ክርስቲያን አደለችም ማለት ነው። ብዙ ጊዜ ግለሰብን ከቤተ ክርስቲያን መዋቅርን ከቤተ ክርስቲያን ለይቶ የማየት ችግር በሁላችን ላይ ይታያል። ቤተክርስቲያኒቱ እየተሳሳተች ነው፣ ቤተክርስቲያኒቱ እንዲያደረገች ነው ይባላል አንድ ሰው ባደረገው ማለት ነው። አንድ ሰው በሚያደርገው ወይም አስር ሰውም ሊሆን ይችላል መቶም ይሁን ሐምሳም ይሁን አንድ ሚሊየንም ይሁን ቤተክርስቲያንን አይወክልም። ያ የሚወክለው ቅዱስ ሐሳብ የያዘው ህብረት ብቻ ነው። ያ ቅዱስ ሐሳብ የያዘው ህብረት ከቅዱሷ የክርስቶስ ህብረት ከአካሏ ጋር ተዋህዶ ይኖራል ማለት ነው። ስለዚህ ቤተክርስቲያን አትሳሳትም ስንል ከዛ የተነሳ ነው። ይህችን የሰበሰባት ማነው ሲባል ኢየሱስ ክርስቶስ ነው። ይችን የተበተነችውን ቤተ ክርስቲያን አስተጋባኢ ሰብሳቢ እሱ ነው። እብን እንተመንን ዋነ ደግት ወይ ኢት ኮነት ስተር ሰማይ ዘንድ ወነካሪ ኢት ላይንቲነ ያላት ይችን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት አስተጋባኢተ ህንፃ ሆነች ማለት ነው። ጸሐፍት ፈሪሳውያን የናቁት አጋንንት የናቁት ክርስቶስ ቤተ ክርስቲያንን ሰብስቦ አንድ አደረገ። መዝሙር 117 ላይ እየተነገረለት የማቴዎስ ወንጌል ምዕራፍ 21 ላይ እየተናገረው ይሄንን ነው ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት። የማዕዘን ራስ የምትባለው አንድ መሰረት ናት፣ ሁለት ደግሞ መጨረሻ ላይ መጋጠሚያዋ ማለት ናት አንዱን ግድግዳ ከአንድ ግድግዳ ላይ የምታያይዘው መሀል መሃል ላይ ያለችው መደምደሚያ የሆነች፣ ስለዚህ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን የአንድነቷ ምንጭ ነው። አንዲት ቤተ ክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን። ይህች ቤተ ክርስቲያን የትናንትናይቱ ቤተክርስቲያን ቤተ ክርስቲያን መሆኗን የምናረጋግጥበት በምንድን ነው? እኔ የክርስቶስ ቤተ ክርስቲያን ነኝ ብላ ብትነግረን አንዲት ተቋም ያች ቤተ ክርስቲያን ተቋም የቤተ ክርስቲያን የክርስቶስ ህብረቷ የህብረቷ አንድነት መሆኗን በምንድን ነው የምናውቀው? ክርስቶስ የሰበሰባት መሆኗ ነው። እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን እያሉኝ ነው ብሎ ከጠየቃቸው በኋላ ከነቢያት እንደ አንዱ ነህ ኤርሚያስ ነህ የሚሉ አሉ፣ ዮሐንስ መጥምቅ ነህ የሚሉ አሉ ብለው ሰዎች ስለ እሱ የሚናገሩትን ነገር ሁሉ ከመሰከሩ በኋላ መጨረሻ ላይ እናንተስ ማን ትሉኛላችሁ? ብሎ ደቀ መዛሙርቱን ጠይቃቸው። ደቀ መዛሙርቱ ሲጠይቃቸው ከቅዱሳን አዋርያት አንዱ ቅዱስ ጴጥሮስ ቃሉን አሰምቶ እንዲህ ብሎ ተናገረ። አንተ ውእቱ ክርስቶስ ወለ እግዚአብሔር ህያው አንተ የህያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የህያው የእግዚአብሔር ልጅ ክርስቶስ ነህ። ጌታ መልሶ እንዲህ አለው፣ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ። እኔም አንተን መሰረት ብዬሃለሁ። አንተ የህያው እግዚአብሔር ልጅ ነህ ብለህ እንደጠራኸኝ እኔም አንተን መሰረት ብዬሃለሁ፣ አለት ብዬሃለሁ አንተ ኮክ አንተ አለት ነህ መሰረት ነህ። ወዲ በዛቲ ኮክ አህንጻ አለ ቤተ ክርስቲያኔ። በዚች መሰረት ላይ ቤተ ክርስቲያኔን እሰራት አለው። ወይክ ልዋ አናቀጸ ሲኦል አማስኖታ ወአንቀልቅሎታ። የገሃነም ደጆችም ይህችን ቤተ ክርስቲያን ሊያነዋውጿት አይችሉም። ለምን? በዚያች አለት ላይ እሰራት አለው። አሁን ልብብላችሁ ስሙ ቅዱስ ጴጥሮስ ጌታን አንተ የህያው እግዚአብሔር ልጅ ነህ ሲለው ጌታ ደግሞ አንተ መሰረት ነህ፣ በዚያች መሰረት ላይ ቤተክርስቲያን ይሰራታለሁ አለው። ምን ማለት ነው? ቤተክርስቲያን የቆመችበት አለት አለ። ያ አለት ምንድን ነው ብላችሁ ስትጠይቁ፣ በዚያች መሰረት ላይ ማለት የህያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው። አለት የተባለው የህያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ቤተክርስቲያን የቆመችበት አለት ይባላል። አስተጋባይ የማዕዘኑ ድንጋይ የተባለ ኢየሱስ ክርስቶስ። ለዚህ ነው የሕያው የእግዚአብሔር ልጅ ክርስቶስ ነው። ስለዚህ ቅድስት ቤተ ክርስቲያን ክርስቶስ የሰበሰባት ናት ስንል ምን አድርጎ ነው የሰበሰባት? በሱ እምነት ላይ የተሰበሰበችው ናት ቅድስት ቤተ ክርስቲያን የምትባለው። በየትኛው እምነት ላይ የሕያው የእግዚአብሔር ልጅ ክርስቶስ በሚለው የማዕዘን ድንጋይ በሆነው ትምህርት ላይ የተሰበሰበችው እሷ እውነተኛ እውነተኛይቱ ቤተክርስቲያን ትባላለች። የሕያው የእግዚአብሔር ልጅ ክርስቶስ የሕያው የእግዚአብሔር ልጅ ክርስቶስ። አሁን ምን ማለት ነው ይሄ ክርስቶስ የሚለው ቃል ምንድን ነው? ክርስቶስ ማለት መሲህ ማለት ነው። መሲህ ወይም ወደ ግዕዝ ሲመጣ ቅቡዕ ማለት ነው። ወደ አማርኛ ብንመልሰው ክቡር ንጉስ ማለት ነው። ወይም ከሁለት አካል አንድ አካል የሆነ የተዋሃደ ማለት ነው። ክቡር ንጉስ ማለት ነው። ክቡር ንጉስ ማለት ነው። ክቡር ንጉስ የሚያሰኘው ክርስቶስ እንደ ሌሎቹ ነቢያት በቅባ መንፈስ ቅዱስ ተቀብቶ ስለነገሰ ክብር ስለተሰጠው ከእግዚአብሔር አይደለም። ክብሩን በስጋ የገለጸ ንጉስ ማለት ነው። ክብሩን በስጋ የገለጸ ንጉስ ስለሆነ ምን ይባላል? ክርስቶስ ይባላል። ክብሩን በስጋ የገለጸ ምክንያቱም ለምንድን ነው ስትሉ፣ የሰው ልጆች እግዚአብሔርን የማየት ናፍቆት ነበረባቸው። እግዚአብሔርን የማየት ናፍቆት ስለነበረባቸው እግዚአብሔርን ማየት ስላልቻሉ ድንጋይ እያለዘቡ እንጨት እየጠረቡ ለወንዙ ለሳሩ ለቅጠሉ ለደንጊያው ይሰግዱ ነበረ። ያንን ሲያደርጉ እግዚአብሔር ደግሞ ለፍጥረት ሊታይ መጣት ታይቶ ተዳሶ ሊታመን ማለት ነው። ሊገለጽ መጣ። እውነትን ለመግለጽ አሁን እግዚአብሔር እንደ እግዚአብሔርነቱ ቢገለጽ እግዚአብሔር በእግዚአብሔርነቱ ባህሪ በፍጡር አይን መታየት አይቻልም። የእግዚአብሔር ባህሪው በፍጡር አይን አይታይም። እግዚአብሔርን የሚያየውም ከቶ ማንም የለም፣ ያየውም የለም። የዮሐንስ ወንጌል ምዕራፍ አንድ ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘርእዮ ግሙራ እግዚአብሔርን ያየው ከቶ አንዳችም የለም ተብሏል። ሊቀ ነቢያት ሙሴ እግዚአብሔርን ቀርቦ እንኳን እግዚአብሔር ልህ ቢለው እኔን አይተህ በምድር ላይ አንድ ሰዓት እንኳን መቆም አትችልም፣ አይሆንልህም ብሎ ነው እግዚአብሔር ከልክሎታል። ስለዚህ እግዚአብሔርን የፍጡር አይን ሊያየው አይችልም። እግዚአብሔር ሰውን የሚወድ አምላክ ስለሆነ ሰው እግዚአብሔርን የማየት አቅምና አይን ባይኖረው በእኛው ሥጋ ለኛ ሊታየን ወደዚህ ዓለም መጣ። በእኛው ሥጋ ለኛ ለመታየት ወደዚህ ዓለም መጣ። ምክንያቱ በብርሃነ መለኮቱ ቢገለጽ እኛ ማየት ስለማንችል፣ እግዚአብሔርን የሚያየው ከቶ የለም። እግዚአብሔርን የሚያየው እግዚአብሔር ነው። አብን የሚያየው ወልድ መንፈስ ቅዱስ ነው። ወልድን የሚያየው አብ መንፈስ ቅዱስ ናቸው። መንፈስ ቅዱስን የሚያዩ አብና ወልድ ናቸው ከዚህ ውጪ እግዚአብሔርን የሚያይ የለም ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ስውር ብከ እበይከ አልቦ ዘያአምረከ ለሊከ ትጠይቅ ርሰከ ይላል ዮሐንስ ነጎድጓድ በቅዳሴው ራስህን በራስህ ትሰውራለህ ለራስህ ራስህን መጋረጃ ታደርጋለህ የሚያውቅህ ከቶ ማንም የለም አንተ ራስህን ታውቃለህ ብሎ እንደተናገረ እግዚአብሔርን የሚያውቀው ፈጽሞ የለም ጌታም ራሱ ሲነግረን በማቴዎስ ወንጌል ምዕራፍ አስራ አንድ ላይ ሲነግረን ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር አብን የሚያውቅ የለም። ነገር ግን ወልድ ለወደደው ራሱን ይገልጻል። ወለ ዘፈቀደ ወልድ ይከስት ሎቱ ወልድ ግን ፈቃዱ ላደረበት ሰው ራሱን ይገልጥለታል። ስለዚህ እግዚአብሔርን ያየው የለም። ያየው ስለሌለ ዮሐንስን በወንጌሉ ማንም የለም አለና አላ ወልድ ዋሕድ ዘሀሎ ውስተ ሕፅነ አቡሁ ውእቱ ነገረነ በአባቱ እቅፍ ያለ አንድ ልጁ ነገረን ማለት እቅፍ ማለት በአባቱ የጌትነት ክብር መጠን ያለ የአባቱ ክብር መጠን መጠኑ የሆነ የማይመረመር ክብር ያለው ከአባቱ ጋር በአካል መተካከል በመለኮት ተዋህዶ የሚኖር እሱ ብቻ ያንን ሊናገር ይቻለው ነበርና እውነትን ሊገልጽልን መጣ አዎ ወናይዳክሙ በይንተ ነገር ህይወትስ ህይወትስ ተአውቀት ለና፣ የህይወትን ነገር እንነግራችኋለን፣ ህይወትን አየናት አወቅናት ይላል። አንደኛ ዮሐንስ ምራፍ አንድ ላይ ሲነግረን ዮሐንስ ወንጌላዊ ህይወትን አየናት በጆሮአችን ሰማናት፣ ባይናችን አየናት፣ በእጃችን ዳሰስናት እንዲህ ያለችውን እውነት እንነግራችኋለን ው ህይወትን አይተናል። ያ ህይወት በስጋ ተገልጾ መጣ። ስለዚህ ጌታችን ኢየሱስ ክርስቶስ ስጋን መልበስ ያስፈልገው ለምንድን ነው ተብላችሁ ብትጠየቁ፣ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ስጋ ለመታየት የእኛኑ ስጋ ለብሶ መጣ። በዚያ ስጋ እግዚአብሔርን አየነው። እንዴት አድርገን አየነው? እንደኛ ሶስት ክንድ ከስንት ዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን ከደረግ ግንባር ላይ አይን እየፈጠረ ያሳየን፣ በቃሉ ሙት እየቀሰቀሰ፣ በጨርቁ ድዌ እየፈወሰ፣ ሰዎች በህሊናቸው የሚያውቁትን ሳይነግሩት እያወቀ፣ በሌለበት ቦታ ሰዎች ያደረጉትን እያወቀ፣ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየነው ነው። አምላክን በስጋ አየነው። ስለዚህ ጌታ ምን አለ? እኔ ከሄድኩ በኋላ እምከመ ሆርኩ አስተዳሎኩ ለክሙ መካነ እመፅ ክሙ ካይበ ወነሳ ክሙ ከማንትሙ ይ ታሉ አባለሁ ከሆነ ሄጄ ስፍራ አዘጋጅላችኋለሁ ስፍራ አዘጋጅቼ መጥቼ እወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎናል ይህ ቤተክርስቲያንልና ነው ዮሐንስ ወንጌል ምዕራፍ 14 ላይ የተሰጠ ቤተ ክርስቲያን ክርስቶስ ከገባበት ገብታ ትኖራለች ለምን ሙሽራው ናትና ሙሽሪትን ማንም ይወስዳት ሙሽራ ማን ወዳለበት ትሄዳለች ዛሬ ግን ሴትም ስለሚያጭ አይታወቅም የድሮ የድሮ እናወጋ። ዛሬ ወንድም ያጫል፣ ሴትም ያጫል ነው ያልኩ፣ ሌላ ምንም አላልኩም? እና ያንን ስናወጋ ባል መጥቶ ማንን ይወስዳል። ዛሬ ግን ሴቲቱ ተከራይታ፣ ሶፋ ገዝታ ልትወስድ ትችላለች። አይታወቅም ነው። ለምንድን ነው ወንዱ ሰንፎ ማለት ነው። ጅላጅል ነው። እንዲህ ይሄ የእውነት ሞት ይሻላል፣ አይደለም ማለት ሴቲቱ ሀብታሙና እንደ ወንዱን ሀብት ብታካፍለው ጥሩ ነው፣ ችግር የለም ሀብታሙና ደሃውን ብታገባው ይፈቀዳል፣ እግዚአብሔራዊ ነው። እንዲያውም ዋጋ ያሰጣል። ግን ወንድ ልጅ ከማግባቱ በፊት ቀድሞ ሚስቱን የሚያስተዳድርበት ምን ሊኖረው ይገባል? ሀብት ማፍራት አዳም እኮ ሀብት አጠራቅሞ ነው ሔዋንን ያገባ። እሱ ባያጠራቅምም ማን አጠራቅሞለታል? ይሄ እኮ ይሄ እኮ ለአዳም እግዚአብሔር ዥርቅቃ ያለ ቤት ሞልቶ ነው፣ እዚያ በኋላ ሚስት ያጨለት ማለት የፈጠረለት። ስለዚህ አንተ ዝም ብለህ ገነት ሳትሰራ ሚስት አጭውልህ ትላለህ አይደለም? ገነት ሳትፈጠር ማለት መጀመሪያ ገነት ነው የሚፈጠረው፣ ቀጥሎ ነው ሚስት የምትመጣው። ዝም ብሎ አጭቶ የሰው ልጅ ምን አለህ ምን ታበላኛለህ ስትል ይኸው እግዚአብሔር ያሰጠንን እንበላለን የሚባል የጅል ጥቅስ የለም። የፍትሐ ነገሥት ላይ ምንድን ነው መሰላችሁ የሚለው? አይ እንደዚህ ስል ግን የግዳብ ችግር ነው። ሰው ልጅ ችግሩ ለራሱ ምትመች ምትመቸውን ትምህርት ነው የሚወስደው። ይሄው ምናምን ደሞ ብሎ ሊል ይችላል። እንደዚ አይደለም። ሀብት፣ የጋብቻ የጽድቅም የምንም መሰረት አይደለም። ግን ብቻ ተለፍቶ ያልተሳካው ይቅር እንጂ መድከም ያስፈልጋል። ነው እሱ ነው መናገር የፈለግኩት ማለት ነው። ስለዚህ በዓል ይመጣና ማንን ይወስዳታል። ይህ ፍትሐ ነገሥት አንቀጽ 24 ላይ የቤተክርስቲያኒቱ የስርዓት መጽሐፍ ምንድን ነው የሚለው የባለጸጋ ልጅ አግብቶ አቀበቱን ወጥቶ ቁልቁሎቱን ወርዶ ወርጄ ነው የሚለው በእሱ አንቀጽ መናገር በሚያገባው ሰውዬ መናገር ስላለብኝ ነው። ካላበላኋት ብሎ ምን ማለት ሊለፋ ይገባዋል ነው ሊጠቀን የሰው ልጅ አግብቶ መድከም አለበት ወጥቶ ወርዶ መመገብ አለበት። ስለዚህ መጣና ሚስቲቱን ወደ ባሏ ሀገር ይወስዳታል። ከዚ በኋላ ከባሏ ሀገር ትኖራለች። ምንድነው ያለው? ወመፂዮ ወጎንዴዮ መራዊ ደቀሳው ነው ማ ከዚ በኋላ ሙሽራው መጣ፣ ከዚ በኋላ መብራት በራ ይላል። ስለዚህ ሚስቲቱን ወስዶ ከባሏ እንደምትኖረው ሁሉ በባሏ ረስተ እንደምትኖረው ክርስቶስ ሙሽራውን የቤተ ክርስቲያንን ልጆች ነፍሳትን ወስዶ እሱ ካለበት ሀገር ያኖራቸዋል። ለዚያ ነው እኮ ሙሽራ የምንባለው። ቤተክርስቲያን ቤተ ክርስቲያን የክርስቶስ ሙሽራ ናት የምንባለው ምክንያት ሙሽራዋ ክርስቶስ ካለበት ሀገር ሄዳ የመኖር ቀጠሮ ያላት ሰርገኛ ስለሆነች ነው። ነፍሳችን ክርስቶስ መጥቶ እኛን የሚወስድበት ቀን አለ፣ ይወስዳል። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ የተጻፈልን ይሄ ነው እና ለዚህ ነው ዛሬ በቤተክርስቲያን ተወድሶ መርሃት የሚል መዝሙር የተባለው ከዚህ የተነሳ ነው ቤተክርስቲያን ሙሽራው ናት። ወንጌሉም ዘቦቱ መራት መራዊ ውቱ የተባለው ከዚህ የተነሳ ነው። ያቺ ሙሽራ ቤተክርስቲያን ሙሽራዋ ክርስቶስ ወዳለበት ሀገር ሄዳ የመኖር እንዴት ያለች የከበረች ናት! ኤ ባል የሚባለው ሰውዬ ሚስቱን አግብቶ በጣም ቤተ መንግስት ከመሰለ ቤት ቢያኖራት ምናልባት ሊፈርስ የሚችል ምናልባት ወንበዴዎች የሚሰርቁት ነው። ክርስቶስ ግን ሙሽራይቱን ወስዶ የሚያኖርበት ሀገር አግኝቶ ማጣት ገብቶ መውጣት የሌለበት ስጋት የሌለው የደስታ ሀገር ነው። የማይሰለች ሀገር። ስለዚህ ቤተ ክርስቲያን እርገት አላት። በዚህ ዓለም ብንወድቅም መልሰን በክርስቶስ ተነስተን በክብር የምንኖርበት ሀገር አለን። ሁላችንም ያቺ ቀን ስላለችን ለዚያች ቀን ተዘጋጅተን እንድንጠብቅ ሙሽራችን ኢየሱስ ክርስቶስ መቶ ወስዶ በቤቱ እስኪያኖረን ድረስ እስከዚያውን በቸርነቱ ይጠብቀን። ያስተማረን የመከረን ልዑል እግዚአብሔር ፈጣሪያችን ክብር ምስጋና ይግባው። ወስባት ለእግዚአብሔር። ይቆየን።